እና እስኪ ና ለምን ሜሮን ለምንድን ነው ማትገቢ? ነው እንድታወሪ እኮ ነው ስልጣን የተሰጠሽ እኮ፣ እንድትመላለሽ፣ እንድታወሪ፣ ሀሳብሽ እንድትሰጪ እኮ ነው። ተሸክመሽ ውከታች ቆንጨልት እኮ አይደለም። ሀሳብ መስጠት አለብሽ እኮ ሜሮን። ቀረብ ብለሽ ስብከትሽን መስበክ አለብሽ እኮ ላክልኝ ላክልኝ ብሩ ላክልኝ እኮ ለማኝ እያልክ ነው የምትለምነው? አዎ፣ ለማኝ ለለማኝ ያው ይተጋገዛል ብዬ ነው። እስኪ ላክልኝ አንተ በጣም በጣም ብር ያለቅሰው ስለሆንክ ኦርቶዶክስ ነህ፣ ለዘጠኝ ሰዓት ለዘጠኝ ሰዓት ለአስራ ሰዓት ላይ ቁጭ ብለህ ሰውን እውነታ እየወጣ እንዲወጣ ድራማ እየሰራ ፖለቲካ እየሰራ ስም አትሸቀል ከሆነ አንተ ብሎ ላከለኝ። ልንገርህ እስኪ አንድ ለምሳሌ በወር ሁለት ሺህ ዶላር የሚያወጣ ሰው የቀን ገቢው ስንት ሲሆን ነው ማለት መኖሩ የሚችለው? ችግር የለው የሚባሉ ኑሮውን ችግር እንትን ነው የሚባሉ ተመጣጣኝ ነው የሚባሉ በቀን ሁለት ሺህ ዶላር ነው የምታገኘው። አይደለም አይደለም፣ በወር ሁለት ሺህ ዶላር ነው የሚያወጣ ሰው ነው ያልኩህ። የቀን ገቢው ስንት መሆን አለበት? የቀን ገቢው መቶ ሺህ ብር፣ መቶ ሺህ ብር አይበላል ነው የምልህ እኮ በቀን ሁለት ሺህ ብር ምን ያው ሌግዥሪ ላይፍ የምታሳልፍ ከሆነ መቶ ሺ ብር ማለት ተራ ባሳልፍ አላልኩም እኮ፣ ስለ ላይፍ እኮ አላወራሁም እኔ። አንድ ሰው በወር ሁለት ሺ ዶላር ወጪ ካለው የሚያወጣ ከሆነ የቀን ገቢው ስት መሆን አለበት? የቀን ገቢው ያው ከመቶ ሺ ብር በላይ ማግኘት አለበት። በብር በብር፣ ያው ሶስት መቶ ሺ ብር ማለት ነው በኢትዮጵያ ስትመነዝረው? አንተ በወር ሶስት መቶ ሺህ ብር ነው የምታገኘው። እሱን ተወው፣ ግን በቀን ዜጋ ቁጭ ብዬ መቶ ሺህ ብር የማገኝ ይመስላል። አንድ ነገር ልንገርህ፣ አንተ ነሱ የምታውቀው እኔ ስለአንተ ገቢ እኔ አይደለም ፔሮሌ ፈርሜ እኮ ነው። አንተ እየለመንክ ነው አልከኝ እኮ። ፔሮሌ ፈርሜ እኔ አይደለም ብሎ የምሰጠክ። ምንም ስለአንተ ምንም የማውቀው ነገር የለም። ግን ታወራለህ ነው እኮ። ጊፍት እየለቀምክ እንደሆነ ስለማይ ነው። እኔ አልለቅምም። ምንም እኔ ብለቅ ነው ነገር የለም። ምንም እየሰጡክ ነው። ምንም አልፈልግም። እየሰጡክ ነው። ፈለግክም አልፈለግክም እየወሰድክ ነው። እኮ አልፈልግም እንዴ ፈለግክም አልፈለግም ግን እየወሰድክ ነው የሚሰጠኝ ሰውም የለም ያየው ነው የሰጠው ነው ይሄ አበባዋን እየቆጠር ነው እንዴ አረ አይ አበባ አይደለም አንድ አንበሳ ልንገር ላስረዳህ ብዬ ነው አንድ አንበሳ ለምሳሌ ሶስት መቶ ምናምን ዶላር ነው አራት መቶ ብለው ደብቷ ከዛ ለምሳሌ ሰላሳ ሺህ ኮይን የሚሰጠህ ሰው ስንት ፐርሰንት ነው? ለካምፓኒው ነ ስሳ፣ እንደዛ ነው አይደል? አዎ። አሁን ሰው አበባ ስለሚጣለን ዝም ብሎ ለእንትኑ ድምቀት ኮይን ያገኛል ብለህ የምታስብ ከሆነ አንተ አይም ደንቆሮና ማለት የለህም ፋራ ሰገጤ ነው ስትና ሆነ የምነግረው ማንነት ማንነት ይወጣል። ማንነት ይወጣል። ተሳዳቢ እኮ ነኝ። ተረጋጭ እኮ ነኝ። ማንነት ይወጣል። ማንነት እኮ እየነገርኩህ ነው። ለማይነ ለማይ ያሉት። ሁሉም የጠለሰ ማለት ነው። የጠለሰ ኦርቶዶክስ የሚባል ሃይማኖት በመሰረቱ የለም። ገብቷል። እንኳን ሊወደድ ሊጠላ አይቀርምና፣ የለም ኦርቶዶክስ የሚባል ሃይማኖት እኮ የለም። የለም እኮ ሃይማኖት። ከሌለ ለምን ታወራላቸው? ስለ ሰው ነው የምናወራው እኛ ስለ ስለ ሰዎች ምን ስለ ጉሩ ምን የምናወራው? ከአስከበ የምታወራው ስለ ኦርቶዶክስ ነው። ኦርቶዶክስ ምን ህይወት አለው? እና ነው የማወራው እኔ ስለ ዝሙት ነው የማወራው ስለ በደርሳልና በገና ስላሉ ስለ ዝሙት ነው የማወራው። ከሌለ ለምን ታወራለህ? ለጠፋ ነገር ምን ታወራለህ? ልጠየቀህ፣ ኢየሱስ ለአብ ምኑ ነው? ለጠፋ ነገር ምን ታወራለህ? ኢየሱስ ለአብ ምኑ ነው?

ሃሎ ብላችሁ ለምን አትከፍቱም? እኔ ስጠራችሁ ምን ማለት እንዴት ነሽ? ሰላም ነው? አለን ቀጥ ሀሳብ አለሽ? የለሽም? ታዲያ ለምን ገባሽ? ለማዳመጥ ነው የገባሽው። በአይንሽ ነው የምትሰሚው? ይገርመኛል። ኢትዮጵያዊ ጋር ያለግባባል። ለማዳመጥ ነው የገባው፣ ምግብ ለመብላት ስንት ቤት ገባው እንደማለት ይገባል

እጅ ሰላም፣ ሄሎ። አጠገብሽ ማን አለን? ሰው ካለበት ክላስ እየሮትሽ ማለን ገብቶኛል። እና ለምን ስራ ከሆነ እኮ ችግር የለም ስራ ከሆነ ችግር አንዳንድ ሰው ስራም ቢሆን ስራም ቢሆን አንዳንድ የሚረብሽ እንትን አለ። ግን ስራ ሲሆን ትንሽ ልትረዳው ትችላለህ። ሰው አንዳንድ ሰው ግን በቃ ምንም ችግር የለበትም። ብረት እየጎተተ እንትን ያደርጋል። እሺ ቀጥይ። አይ እንኳን የገባሁት አሁን የገባው ሰው እንትን ትልብኛለህ ግራ ነው የሚገባኝ። እና በጣም ቦታ ሰጠው ምናምን የሚሰጠው ሰው ደሀ ስለሆነ ነው። በተደጋጋሚ የነበረው ሰውን በጣም የሳስበው ራሱ በጣም

ከዛን አንተ ኔትወርክ ይዞት ነበረ። ከዛ ሰላም ነው ምናምን ብለህ ተርጎ ካበቃ በኋላ ነው መልስ ይሰጣው። ችግር የለውም እና በጣም አናደደኝ እና ድጋሚ ደግሞ ዛሬ ገብቶ ሲመዳለስ በጣም ነው አናደደኝ። ለዛ ይሄ ለደስ ይላል ትራስ ነው ገነግረው ሰዎች እናትህን እንደዚህ ትሆን ይላሉ። ለምን መሰለሽ ያው እናቴ ስለሆነች ነው እኔን የወለደችኝ። እነሱ ሰዎች ግን እናታቸው ወል ሰዎቹ ሰዎች እንደዛ ብለው የሚሳደቡ ሰዎች ገብቶሻል፣ ተወልደው አይደለም ታርተው ነው። እና ለዛ ነው ሁሉ ቦታ ስለምንገባ ሰዎችን እናያቸዋለን። ታውቃለህ አንተ ብላ ምናልባት ስትከፈት ሊሆን ይችላል የምታገኛቸው በብዛት ነው። ኮሜንት ምናምን አንዳንዴ እያየ ለማለት ነው። ኮመንት አያለሁ፣ ግን ኮመንት ለሚደረግ ሁሉ መልስ ልሰጥ አትችልም በሚል ነው እንጂ ኮመንትማ ያለው እኮ ግን ከባድ ነው ለመመለስ እንትን ስለሚል ነው። እሺ፣ አመሰግናለሁ ኪፋያ። ሰላም ሰላም ብያለሁ። ደህና ሰላም ነው። ሰላም፣ ረጅም ጊዜ ቤት አልገባሁም። ምን ታደርገዋለሽ? ሰላም። እሺ፣ ይብዛ። አዎ፣ ጥሩ ነገር ነው። ሌላ የምትይው ነገር የለም? ሌላ ምለው ነገር የለም። ያው አንፈልግም፣ እንደዚህ አይነት የወደቁ ሰዎች። የሞተ ሰው ዝም ብለህ ነው የምትቀብረው፣ አልቅሰህ ምናምን የምትቀብረው አለ። አንዳንድ ሰው ደግሞ የዘጠና የመቶ ዓመት እንትን ከሆነ በቃ ዝም ብለህ ነው የምትቀብረው። ሳታለቅስ ሳታዘግ ዝም ብለህ ጉድጓድ ላይ ትከትተዋለህ። በቃ ደፍ ነው እራሱ። አመሰግናለሁ ሰው ሲልክ መተንፈስ አለበት ብዬ አስገባዋለሁ እና አንዳንዴ ማውራት የሚፈልግ ሰው አለ አንዳንዴ ሀሳብ ያለው ሰው አለ አንዳንዴ አንዳንድ ሰው ደግሞ ዝም ብለው ነው የሚያደርገው ሰላም እስኪ ታብታብ አድርጉ ስራ ላይ ካልሆናችሁ ታብታብ አድርጉ። ሀሳብ ከሌለን በቃ መግባት የለብንም ዝም ብለን መጨባበጥ አለብን ብለን ስናወራ መግባት አለበት ሰው ችግር የለውም። አንዳንዴ ግን ስለ ቁም ነገር እየተወራ ይገባል ሰው በመሀል ገብቶ ከሳምንት በፊት ስለነበረ አጀንዳ ያወራል። ፈታ ሰላም ብያለሁ።

ይታይ ተውቶ አርበኛው ባቢ ብዬሻለው። አረ ተው እሺ። ምን ትለናለህ? ሌላ ምን እላለሁ? በርታ ጠንክር። ማስተማር ካለብህ ምንም ሳትፈራ ማስተማር አለብህ። ማስተማር ያለብህ አለብህ ሁሉ ያስተምር ምክር ነው። ማንቃት አለብህ። አዎ በቃ ትክክለኛው አንተ ነህ፣ የምታውቅበት መልሳቸው ጠጠዋል። የሁሉንም አመሰግናለሁ። ወደኋላ የለም እኛም ከጎንህ ነህ፣ ለመማር ማለት ነው። እናመሰግናለሁ። አይ ከእኔ የምትማሩት ምንም ነገር የለም፣ በእውነት በእውነት በጣም ጎብስ አመሰግናለሁ። ግን እራስህን የጠበቅህ ከብዙ ተንኮሎኛቸው

ሰው ሲደብረው በቃ መጣ፣ ቤትስ ሲያንኳ ሲንኳኳ በቃ ትከፍትለታለህ፣ ታሰኘዋለህ። ሌላ ነገር የለም ወይስ ደግሞ ታበላዋለህ። እኔ ቤቴ ምንድን ነው የምታወራው? አዝማሪ ቤት አይደለም። እና አዝማሪ ቤት ነው እንጂ ሲደብረህ እየገባህ የምትዝናናው እኔ ጋ ሲደብርህ በሩን የምትጠንቆቆ፣ ምንድን የሸለ ቤት ነው እኔ ቤት? ለምንድን ነው ሀይለ ቃል የምታወራው? የትኛው ሀይለ ቃል ነው? እ ምን ሆኖ ነው የምትለን ነገር የለም ማለት ነው። የምትለን ነገር አለ ወይ? የምልህ ነገር የለም። ሀይል ብቻ ነው የመጣሁት። የሆነ ሰዓት ላይ እንጨባበጣለን። ችግር የለውም ሳሚ ይቻላል። ሰላም ማልከኝ እኮ እኮ መቀጠል ትቻለህ ወይ ነው ጥያቄ ካለ ጠይቀ ምን የትኛው የኑሮ ውድነትን ልታስመልስ ነው አንተን ምጠይቀ አረባቢቶ ምንድን ነው ጠይቀኝ ማለት እኔ ሀይ አላሙዲን ነበረ አርቲስቶችን እየጨበጠ ጠይቁኝ ይላቸዋል አላሙዲን ችግር የለበትም እና ቺኮች ጋር ጠፍ እያደረገ ጌታቸው ጠይቁኝ ችግር የለበትም አንተ ምንድን ነህ? አንተን የምጠይቅህ ምን ምንህን ነው? እኔ ምንድን ነው የምጠይቅህ? አንተን ነው የትኛው የኑሮ ውድነት ልትመልስ ነው? የትኛው የሰላም የደፈረሰው ሰላም ሰላም ልታደርግ? ምንድን ነው የምጠይቅህ? አንተ ችግር የለውም፣ ቀጥል ቀጥል ቀጥል ስ ላይ መቀመጥ ከኔኮ በመምጣትህ አክብራለው ግን፣ ቀጥል ብዬ ነው የምታወራው ነገር ካለ ጠይቀኝ ስትል አይባልማ። ገስት ገብተ ጠይቅኝ አይባልም። ትችላለ መጠያየቅ ያድን አለኳ፣ ወንድሜ ሌላ ጊዜ እናወራለን። ሳሚ ስላሳዘንቀኝ ነው እንትን ያልተጠቀምኩት እንጂ መጨልገም ነበር። አሁን አንገትህን ይዤ ልወረውር ነበረ ግን አሳዘንቀኝ፣ ደውብ ሆነኝ። አመሰግናለሁ። አላ ይምራ። ቲም እሺ፣ ባቢ ሰላም፣ እንዴት ናችሁ? ሙስሊሞች ሰላሙ አለይኩም። ይሰማል፣ ይሰማል። ደህና ናችሁ? እንዴት ናችሁ? ሰላም ነው። ቲም አለን። ባቢ ሰላም ልልፈልግ ነው እንጂ አዎ፣ ያው ሀሳብ አልሰማሁም። ሌላ ለገባውኝ ተጫንኮት ሰላም ልበለ ለበለበየ መዘያየር ጥሩ ነው ተብሎ ነው። ልክ ነህ ልክ ነህ። አዎ ወንድም እንግዲህ አለን አለን። እኔ መውረድ እችላለሁ። እስከዛ ድረስ ከፈለጋችሁኝ ሰው እስከሚገባ ቦታ እንትን አውሩ። ደግሞ አይመቸኝም ለመውራትም ድራይቭ ያደረኩ ነው። መልካም ዘዙ። ሰላም ሰላም እያለው ቀጥ እኔማ ሁለት ጥያቄ ነበረኝ። እሺ፣ አንደኛው ለአንተ ነው። ያንተ ልጠይቅ ያንተ ልጠይቅ እኮ። ጠይቂ። እኔ ጋር ያለው ድምጽ ምንድን ነው? እኔ ጋር ድምጽ አለ።